የታመሙብን ራሳቸውን ችለው መንቀሳቀስ የማይችሉ ልጆች በመካከላችን አሉ። በማይናማር የኢትዮጵያ አስተባባሪ ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ ተጨማሪ የ14 ቀን የምርመራ ጊዜ ተፈቀደ። ከ200 በላይ ሰዎች የሞቱበት የማይናማር የመሬት መንቀጥቀጥ በህይወት የተረፉ ሰዎች የማግኘት እድሉ ጠባብ መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ ፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ መርምሮ አጸደቀ። ታመሙብን እራሳቸውን ችለው መንቀሳቀስ የማይችሉ ልጆች በመካከላችን አሉ። በማይናማር የኢትዮጵያ አስተባባሪ በታጋቾች ተገደው ሲሰሩበት ከነበረው ፋታ የማይሰጥ አስከፊ ስራ ወጥተው በማይናማር በተለያዩ ካምፖች በሚሊተሪ ቁጥጥር ስር ያሉ ኢትዮጵያን መንግስት በአፋጣኝ እንዲደርስላቸው ዛሬም መልእክታቸውን አስተላልፏል። ከነዚህ መልእክት ካስተላለፉ ወጣቶች መካከል አንደኛው ሲገልጽ፣ ለመንግስት የምናቀርበው ጥያቄ ያለ ትኬት መሸፈን የማይችል እንደ ዜጋ የማይቆጥረን ከሆነ አልፈልጋችሁም የሚለን ከሆነ በኤጀንሲ በኩል ወደ ሌላ ሀገር እንድንሻገር ግልጽ የሆነ ምላሽ እንፈልጋለን። ወይ ፕሌን ልኮ ያስወጣን፣ ካልሆነ አልፈልጋችሁም ዜጎቼ አይደላችሁም ብሎ ይካደን፣ አማራጫችንን እንውሰድ። ይህ እንዲደረግልን እንፈልጋለን ብሏል። ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ ተጨማሪ የ14 ቀን የምርመራ ጊዜ ተፈቀደ። ብርቱካን ተመስገንን በተመለከተ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነብዩ ጡም ልሳን፣ የኢቢኤስ ቴሌቪዥን ዋና ስራ ስኬች ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ህሊና ታርቀኝ፣ ንጥር ደረጄ እና ተመስገን አለሜ ናቸው። በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገ ወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እንቅስቃሴ ከሚያደርገውን ፅንፈኛ ጸረ ሰላም ቡድን አመራሮች ጋር በጥብቅ በመመሳጠር መንግስት የህዝብን ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔር ብሔረሰቦች እና ህዝቦች መካከል ቅራኔን በመፍጠር ወደ ግጭት እንዲገቡ ለማድረግ በውጭ ሀገር የሚገኙ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ መንገዶች በመገናኘትና ተልዕኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም የሚሉ የምርመራ የጥርጣሬ መነሻን ለችሎቱ አቅርቧል። ፖሊስም የምርመራ ስራዬን በሰውና በሰነድ ማስረጃ በስፋት ማጣራት እንዲችል 14 ተጨማሪ ቀናት ይፈቀደልኝ ሲል ባሳለፍ ነው አርብ መጠየቁን ተከትሎ ፍርድ ቤቱ በዛሬው እለት የፖሊስን ጥያቄ በመቀበል 14 የምርመራ ቀናትን ፈቅዷል። ከ2000 በላይ ሰዎች የሞቱበት የማይናማር የመሬት መንቀጥቀጥ በህይወት የተረፉ ሰዎች የማግኘት እድሉ ጠባብ መሆኑ ተገለጸ። በማይናማር የተከሰተው እና 7.7 ሬክተር ስኬል የተመዘገበው የመሬት መንቀጥቀጥ ከ2000 በላይ የሆኑ ዜጎችን ሕይወታቸውን በመቅጠፍ የነፍስ አድን ጥረትን እያጨለም መሆኑ ተገልጿል። አደጋው ከማይናማር በተጨማሪ በታይላንድ እና በምስራቃዊቷ ቻይና ክፍል መሰማቱ ታውቋል። የመሬት መንቀጥቀጡ ካደረሰው የተደረመሰው ህንፃዎች ፍርስራሽ ውስጥ በህይወት የተረፉ ሰዎችን የመፈለጉ ስራ የቀጠለ ቢሆንም በህይወት የተረፉትን ሰዎች የማግኘቱ እድሉ ጠባብ መሆኑ ተዘግቧል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ ፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ መርምሮ አጸደቀ። አዋጁ እስከ አሁን በስራ ላይ የነበረው አዋጅ ቁጥር 359 እዝባር 1995 የሚያሻሽል ሲሆን፣ አዋጅ ቁጥር 1375 እዝባር 2017 ሆኖ በሁለት ድምጽ ታቅቦ በአብላጫ ድምጽ ጸድቋል።